ዳጣ ከቤት ተባረረች። ከቤት በመባረሯ ደረጀ ዳጣን ለማምጣት በሚወጣበት ሰዓት ሰላም የሰጠችው ወረቀት በጣም አስደንጋጭ እና ከባድ ነበረ። ያንን ወረቀት ባየበት ሰዓት በጣም ለእሱ መቼም የማይወጣው ትልቅ መከራ መስሎም ታየው። አሁን ወይዘሮ ማርታ በእርግጥ በጣም መልካም ሰውና አስተዋይ ናች። ዳጣ የተባረረችበት ምክንያት ምንድን ነው የሚለውንም አብረን የምናይ ይሆናል። ሰላም ውድና የተከበራችሁ የቤኔዳና ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ፣ ቪዲዮውን እስከ መጨረሻው ተከታተሉ። ዳጣ ቀጣይ ፓርቲ ይዘን መጥተናል። እንግዲህ ዳጣ ከቤት ተባረረች። አብጌል ዳጣን በማሰቃየትና ከዛ ከቤት እንድትወጣ በማድረግም ዳጣ የመጨረሻ ከፍቷትና አዝናም ከዛ ከቤት ለመጨረሻ ወጣች። እንዲሁም ደግሞ ውሃን ለመሰናበት አለችበት ቦታ ሄደች። እሷና ቅመም አብረው በመቆምበት ሰዓት ዳጣ ለውሃ በቃ ሊሄድ ነው ኔ በማለትም ከዚህ በኋላ ወደዚህ ቤት አልመጣም አለቻት። እሷም ለምን በማለት ቅሬ በማለትም እንቀርገይዛ አንች ከርሽ በጣም ነው የሚደብረኝ አለቻት። ዳጣም ለውሃ የመለሰችው መልስ እኔ መምጣት አልችልም በማለት እያለቀሰች ነበር። ውሃ ግን የዳጣን ወገብ ጥምጥም አርጋ ይዛ የትም አልሄድም፣ አልለቅሽም፣ አትሄጅም በማለትም ያዘቻት። እሷ ግን የመጨረሻ መሰናበቻ ኬክ ልጋብዛችሁ አለች የምትለቃት መስሏት። ዳጣ ይሄን ያለችው ውሃ ኬክ ስለምትወድ ነበረ። ውሃ ግን በፍጹም አልፈልግም አለች የመጨረሻ ተበሳጠች ባዳጣ ልቀቂኝ፣ ውሃ ያሉሽን አትሰሚን በማለትም ያንን ኬክ ጋብዛቸው እሷም ሄደች። አብጌል እንግዲህ በመጀመሪያ ዳጣን ወይዘሮ ማርታ እየጠየቀቻት ነበረ። አባትሽ ማን ነው? ዳጣ አለቻት። ዳጣ የምትመልሰው መልስ አጣች። ከዛም ዝም አለች። እንደ አባትሽ ሲሳይ ነው አላልሽኝም? ስትልም አ እኔ ስሙን እንጂ እና አባትችን አታቂውም፣ እኔ በአካል አላቀውም ስሙ ራሱ ሲሳይ ነው መሰል አለች። ወይዘሮ ማርታ ውጤቱን በደንብ አይታና ተደንቃለችም ገርሟታለም፣ ግን ለአብጌል የዳጣና የአቶ ደረጀ ውጤት እንደሆነም አልነገረቻትም። እናም ወረቀቱን ቀይራ እንደዛው ቀዳ ለአብጌ ለመስጠት ወሰነች። በይጃ አሁን አለቻት። ግን እትዬ በሰላም ነው እንዴ? ሀለች ዳጣ። በሰላም ነው ሄጅና አብጌልን ጥሪያት ነይ ትልሻለች በያት፣ ሀለች ዳጣ። በዚህን ሰዓት ወደ አብጌል ሄዳ ሳሎን ቆመች። አብጌል ከስልኳ ጋር ነበረች በሰዓቱ። ከዛም አብጌል እንደዛ ስታደርግ ዝም ብላ ታያታለ። ምናባሽ አባሽ ቁመሽ ታይኛለሽ? ሀለቻት ከዛም አብጌል እኔ በጣም እወድሻለሁ በጣም አከብርሻለሁ። አንቺ ደግሞ ከኔ ጋ ያለሽ ነገር በጣም ከባድ ነው። መቼ ነው ከዚህ ቤት የምትሄጅልኝ? አለቻት አንቺ እንደስ ካለሽ እኔ ወጥቼ ሄድልሻለሁ አለች። እልቅ ሳሁን እትዬ ነይ ትልሻለች ብላም ነገረቻት። አውጌ ሌዜን ጊዜ የሮጠች ሄደች። እማዬ ውጤቱን አየሽው አለቻት። ነይ ቁጭቤ እሺ። ግን ውጤቱን አየሽው ዳጣ ያባየ ልጅ ናት አይደል አለች። ያሳዝናል። አንድ ጥያቄ ልጠይቅሽ አለቻት። እሺ በጣም የምትወዳቸውን ቤተሰቦችን ማጣት ትፈልጋለሽ አለቻት። በፍጹም አላጣም። እሺ ደረጀ ዳጣን ወለደ ማለት በእኔ ላይ ሄዶ ማግጧል ማለት ነው አለቻት። እኔ ደግሞ ያንን ነገር አልፈቅድም። ደረጀ በእኔ ላይ ሄደ ማለት ህይወቴን አበላሽቷል ማለት ነው። እኔ ደግሞ ይህንን አምኛ አልቀበልም። ስለዚህ አለቻት። አዎ። ስለዚህ አንቺ ያደረግሽው ነገር መጀመሪያ ማሰብ አለብሽ። ከዛም እኔና ደረጀ የተለያየን፣ ንብረታችንን ተከፋፈል፣ በየስርፋው ሄድን፣ እናንተም ትበታተናላችሁ። ስለዚህ ጎዳና ወደቃችሁ ማለት አደለ? አለቻት። አሁ እማዬ፣ እንደዛ እንዲሆን አያልፈቅድም አለች። ፈቅደሻል፣ አድርገሸዋል ግን ደግሞ ደስ እሺ፣ አሁን ዳጣ ያባየ ልጅ ናት አይደለችም። ዳጣ የደረጀ የጓደኛው ልጅ ናት። አይሽ ስህተትሽን፣ አለቻት እንዴት ሊሆን ይችላል እንዴት አለች። አንዳንድ ጊዜ እርግጠኛ ሆነን የምናደርጋቸው ነገሮች በፍጹም የማይገናኙ ሆነው ግን የሰውን ሰላም ይረብሻሉ ብላ መለሰችላት። ይህን ጊዜ አብጌል ተናደደች። ሄደችና ከዚህ ቤት የምትውጭ ሊ መቼ ነው አለቻት ዳጣን። ዳጣ ደግሞ መለሰችላት። ከዛ መጨቃጨቅ ጀመሩ። አሁን ራሱ የለበሹው ልብስ የአባቴ የገዛልሽን ነው። አንች ችጋራም የችጋራም ልጅ አለቻት። ከዛም ምን ለምትናገሪው ነገር ልከት ይኖርሽ አለች። ከዛ አብጌል ተነስታ ዳጣ ልትመታት እንዳለች ወይዘሮ ማርታ መጣች። ሳሎን ምን እየሆናችሁ ነው? ትላልቅ ሰዎች አይደላችሁ እንዴ? አለቻት እትዬ አለች። ይኸውልሽ፣ ቁጭ በይ ስትልም፣ አሁን አብጌል በድጋሜ እጇን ሰነዘረች። ዳጣ ሲጣር ገይዛ አየሽ፣ እኔ ለማንም የማልመለስ በጣም ሀይለኛ ሰው ነኝ። ላንቺ ግን ታግሼሻለሁ፣ ስለምወድሽ፣ ስለማከብርሽ፣ እንደ እህቴ ስለማይሽ እና ደግሞ አባትና እናትሽን ስለማከብርሽ ስለምከብር ስለምወዳቸው፣ ባይሆን ኖሮ ክፉይቱን ዳጣን ታይ ነበር አለቻት። አየሽ እማዬ፣ ልደበድበኝ እኮ ነው። ውጭልኝ ከዚህ ከቤት አለች ዳጣ። እኔን አታከብሪኝ፣ እዚ ያንችን ስለማከብርሽ ነው። እንደሷ ስራ ቢሆን በጣም ያስጠላል አለቻት። አንቺ ችጋራም ከዚህ ከቤት ውጭልኝ፣ ወፍ ዘራሽ አለች አብጌል። ዳጣ በጣም ልቧ ተሰበረ። ያውልሽ የምታደርጊው ነገር በጣም ከባድ ነው። እኔ ጎዳና መኖር ማደግ ሁሉ ነገሬ ብርቅ አይደለም። ግን አንቺ በጣም ታሳዝኛለሽ ብላ አብጌልን ተናግራት፣ ዳጣ እያለቀሰች ወጣች። ወይዘሮ ማርታ በልጇ ተገረመች። እንዲህ አይነት ክፋት ከየት ነው ያመጣሽው? ምን አይነት ሰውንሽ፣ ምን እየሆንሽ ነው? አባቴ ሲመጣ መልሱን ጠብቂ፣ መልስ አዘጋጅተሽ ጠብቂው። በጣም ይገርማል በጣም አለቻት። ከዛም እማዬ አለች ዝም በይ እማየት በይ አለቻት። ከዛም ሰላም ለናታን ሄዳ ዳጣ እንደጠፋች ነገረችው። ከዛም እንደት ይህን ልታደርግ ቻለች? ካብጌል ጋር ተጣልተው ነው መሰለኝ። እኔ ራሴን ሀሳብ ይቀይር ያለሁ ከዚህ ቤት እወጣለሁ አለች ሰላም። እንደ ሰላም የምርሽን ነው ለምን አላት። በቃ እና ተደባድበው ነው። አይ መደባደብ እንኳ ሳይሆን ተጨቃጭቀው ነው አለችው። ይገርማል በቃ በአንተ ምክንያት ቅናት አለችው። እንዴ እኔ ደግሞ ምን አደረኩ? አብጌል በምቅናት ነው ዳጣ ላይ ይህን ሁሉ እያደረሰች ያለችው አለች። ዳጣም ሄደች። ናታን ልደውልላት፣ አሁን በዚህ በጨለማ ምን ፈለግክ ብትለኝስ እያለ አመናቱ ደወልላት። ከዛ እሷም ደህና ነኝ ናታን በቃ ለእንዴት እንደዚህ ታረግ ያለሽ ነውር እኮ ነው? ሲላትም፣ እኔ ነውር ምናምን አላውቅም። አብጌል ግን አስቃየችኝ፣ ሰለችኝ። የእሷ ችክችክ በቃ ቤቷ ለቅቄ ወጣሁላት። የምትናገራቸው ነገሮች ከባድ ነው አለችው በቃ ተረጋጊ የእውነት አባዬ ይቀየምሻል፣ አላት። በቃ ቻው ብላ ዘጋች። አብጌል ናታን ጋር ዘው ብላ ሄደች። ምልስ ሰሬ የመጣሽ ሲልም እህን ጊዜ ዳጣን ብትወል ምልስ ሰሬ መጣሽ አትላትም አለችው። እኔ ማንም ሰው በዚህ ሰዓት ክላሴ እንዲገባ አልፈልግም፣ ለዳጣም ፈቅጅላት አላቅ አላት። ረዋጋ አሁን ያልኩን አሰብክበት ምንድን ነው? ግን እናትና አባትሽ አውቃሉ? አላት። ምን ከአንተ ጋር መሆኔን የሚከለክሉኝ ይመስልሃል? እነሱን ተውና እልቅ፣ ስላንተ ያሰብከውን እኔ አንቺን ከእህትነት ውጭ ሌላ ምንም አስቤ አላቅም ሲላትም፣ ተናደደች፣ ጥላ ወጣች። ተናገረችው። ሌላው እንግዲህ ደረጀ ሲመጣ፣ ውሃ አኩርፋለች። አብጌል ደግሞ ዳጣን ስለወጣች ፍለቅለቅ ብላለች። ዛሬ ደግሞ አምሮብሻል ለች፣ አላት አዎ፣ በጣም እኔ ሁልጊዜም ቆንጆ ነኝ። የኔ ልጅ ቆንጆ ናት፣ ሁልጊዜም የኔ ቆንጆ። ውሃ ለምን አኮረፈኝ ሲልም ዳጣን አለች። ዳጣን ምን ሲል እማዬን ጠረቸ ልምጣ በማለት ተርበት ብታ ብጌል ወደ እናቷ ሄደች። ከዛም ዳጣ ምን ሲላትም፣ ዳጣ ከዚህ ቤት ወጣች ድጋሚ ወደዚህ ቤት አልመጣም ብላ ሄደች አለችው። በጣም ተናደደ። ምን አለና እማርታ ጋር ሄዶ ጮኸባት። ማርታም አብጌል ጋ ተገጫጭተው ነው ጸባያቸውን ታቂለ፣ እባክን ተረጋጋ፣ ስለ ልጃችን ምን ማድረግ እንዳለብን እናስብ አለችው። እንዴት ሴት ልጅ ናት በጨለማ በዛ ላይ አደራይን እንዴት እንደዚህ ሊሆን ይችላል? በማለትም ተናዶ ሊወጣ ሲል አረባክን አክል መሽቷል፣ ሄጄ አመጣታለሁ። አንቺ ደክሞሻል፣ ተኚ ብሏት ሄደ። ማርታም ግራ ተጋባች። ደረጀ ደረጃውን እየወረደ እያለ ሰላም የሰጠችው ወረቀት እሱን አደጋ ወይም ደግሞ ፊንት የሚያስበላ ነበረ። ሰላም እንግሊዝኛ ማንበብ ስለማልችል ተጠቅመ ብዬ ነው፣ ወድቋጌቸው ነው በማለት ውጤቱን ሰጠችው። ደንግጦም ድርቅ ብሎ ቀረ። ቻናሉን ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻ